ብጽዕ አባታችን አቡነ ኤልያስ ብፁዓን ሊቃነ ጳጳሳት፣ በተለይ ደግሞ በዛሬው ዕለት በዚህ ታላቅ በሆነው በቤተክርስቲያን ክብር የከበራችሁልን የኤጲስ ቆጶሳት፣ በእውነት የድንግል ማርያም ካህናት ምዕመናን፣ ኋላ በእውነት ቤተክርስቲያናችን እንወክለው ያቀርቡልናል የቦርዳችን ሊቀመንበር በጣም በጣም በጣም ደስ ብሎኛል። እግዚአብሔርን በናስ እኔ ግጥም አንብቤም አላውቅም። ዛሬ ግን ለጥምቀት ያልሆናል የሚባለው እንደዛ ነውና ወንጌል ደስ ይበልሽ እልል ነው። ወንጌል ደስ ይበልሽ እልል በይ ዛሬ ልጆችሽ አብበው ደርሰዋል። ፍሬ ፍሬሽ በረከት ነው ለሁላችን ቀርቧል። ወንጌል በአንቺ ረክተን ጥማታችን ጠፍቷል። መርቆሬ ወሳቡም አየ ውበትሽን በምክረ ሥላሴ በወንድ መድመቅሽን ሕይወቱንም ሰዋ ወንጌል ላንቺ አደረ፣ ዝምታን ተላብሶ ክብርሽን ዘመረ። ዝምታን ተላብሶ ክብርሽን ዘመረ። መልከ ጼዴቅ አየሽ ከዮርዳኖስ ማዶ፣ በአብርሃም ወገብ ሚስጥርሽ ተገልጦ፣ ወንጌል ባንቺ ኖረ ዕድሜሽን ጠገበ። ህብስታ ኮቴት ጽዋ በረከትን ለዓለም መገበ። ህብስታ ኮቴት ጽዋ በረከትን ለዓለም መገበ። ኤልያስ ወደደሽ በአንቺ ብቻ ማለ ኤልያስ ወደደሽ በአንቺ ብቻ ማለ። በረሃቡ ዘመን ጌታን ተከተለ። የሽሽግ የሽሽግ እንጀራ ወንጌል አንችን ይዞ ቀርሜሎስ ተራራ ቅብአል ተሟቅቶ እስከ ኮሬን ሄደ ታቦርም ደረሰ። ያንድ ወልደ ትንሣኤን ሙሴን እያሰሰ ያንድ ወልደ ትንሣኤን ሙሴን እያሰሰ ሚካኤል ሚካኤል ጠበቀሽ ሚካኤል ጠበቀሽ መዞ ሰይፉን ሉቃስም ጻፈልሽ መርምሮ ሁሉን ሰላም ሰበከሽ ከሳቴ ብርሃን ሰላም ሰበከሽ ከሳቴ ብርሃን ፍቅርሽን ገለጠው ከጨለማ ወጣን በድሜጥሮስ ቀመር በሳዊሮስ ዶግማ ፊልጶስ አወጀሽ ዓለም እስኪሰማ ከፍ ብሎ ወጥቶ እንደ ንስር በሮ ከፍ ብሎ ወጥቶ እንደ ንስር በሮ ቃል ሽዳግንኖ ቃል ሥጋ ብሮ ዮሐንስ ሰበከሽ ሁሉ ላንቺ ሆኖ ዮሐንስ ሰበከሽ ሁሉ ላንቺ ሆኖ ዮሴፍ ተገዛልሽ እስከ ግብጽ ወረደ ዮሴፍ ተገዛልሽ እስከ ግብጽ ወረደ ከፊት ፋራ ምቾት መስቀልን ወደደ ከፊት ፋራ ምቾት መስቀልን ወደደ ሳሙኤል ብትዪው ሳሙኤል ብትዪው ወንጌልን ብትጠሪው ሳሙኤል ብትይው ወንጌል ብትጠሪው መስቀል መስቀልሽን ይዞ በትዕግሥት የቆመው ሳሙኤል ነው እርሱ ሳሙኤል ዘዋሪው። ወንጌል እንናገር ወንጌል እንናገር እናውራው ክብርሽን በጽጌ ድንግል ላይ በክብር ማብራትሽን። ሳሙኤልን ይምጣ ቅባቱን ይፍለቅለቅ መንፈስ ቅዱስ ይውረድ በኃይሉ ይገለጥ በወንደችን ሳኤ ሲሆንም የሚናወጥ በወንደ ትንሣኤ ሲሆንም የሚናወጥ ገብረ ስላሴንም ጥሪው ያብራራልን። ሁለት ገብረ ስላሴዎች ናቸው ያሉ ሁለቱንም ነው። ገብረ ስላሴንም ጥሪው ያብራራልን። ታሪክሽን ይግለጠው ጸጋሽን ይንገረን። ወንጌል ተወንጅለሽ፣ ወንጌል ተሰድበሻል። ወንጌል ተወንጅለሽ፣ ወንጌል ተሰድበሻል። መናፍቁ በዝቶ ሰባኪሽ ተከሷል። ተገርፈሽ ተከሰሽ፣ ብዙ ስም ወጥቶልሽ፣ በሁሉ ታግሰሽ፣ ሁሉን ነገር አልፈሽ፣ በወነት ትንሳኤ ሞትን በሞት ነስተሽ፣ አንዴነሽ ወንጌል ሆይ ግላጣጌ ሆነች፣ አንዴነሽ ወንጌል ሆይ ግላጣጌ ሆነች። እያት አበቡ መዓዛንም ሰጡ ጽጌያት አበቡ መዓዛንም ሰጡ የትንሣኤ ልጆች አደባባይ ወጡ። ወንጌል አማረብሽ ፊትሽም አበራ የሳሙኤል ጥባት ወርዶብሻልና የሳሙኤል ቅባት ወርዶብሻልና። ቴዎፍሎስ ተነስ ሰማይቱን አስበህ ቴዎፍሎስ ተነስ ሰማይቱን አስበህ ለኢትዮጵያ ትንሣኤ ራየን ሰንቀህ በሞቱ ወንዶሃን አስብ ቀዳሚውን ዳግማዊ ተብልሃል ቴዎፍሎስ አደራህ ዳግማዊ ተብልሃል ቴዎፍሎስ አደራህ። በርናባስ ሆይ ተነስ የመጽናናት ልጅ የኢትዮጵያ ልጆች ወድቀዋል ከደጅ። ወንጌልህን ይዘህ እያወች ይቅርታን በዓለም ሁሉ ስበክ ፍቅርን ትህትናን በዓለም ሁሉ ስበክ ፍቅርን ትህትናን። ጴጥሮስ ስበከን አሳየን መንገዱን ጴጥሮስ ስበከን አሳየን መንገዱን የመዳንን ጸጋ የነጻነት ውሉን ፍትህን ከእውነት ተናገር አትፍራ ወንጌል ባለ ሁሉ ደምቃ እንድታበራ ወንጌል ባለ ሁሉ ደምቃ እንድታበራ። ናትናኤል ሆይ መስክር የመሲሁን ሚስጥር ናትናኤል ሆይ መስክር የመሲሁን ሚስጥር ከናዝሬት መልካም ሰው መገኘቱን አብስር። አፍሪካንም ባርካት በቃል ትረስርስ የወንጌሉ እውነት ከልቧ እንዲደርስ የወንጌሉ እውነት ከልቧ እንዲደርስ። ማርቆስ ሆይ ተነስ አናግረው አባትህን ማርቆስ ሆይ ተነሳ አናገረው አባትን የፍቅር ገበሬ መንገድ ተራጊህን የዜና ማርቆስን አንሳ ዳዊቱን የዜና ማርቆስን አንሳ ዳዊቱን የታሪክ ምስክር ፍቅርና ሰላም የታሪክ ምስክር ፍቅርና ሰላም ሚካኤልን ይዘህ አብርሃም ሆይ ገስግስ ሚካኤልን ይዘህ አብርሃም ሆይ ገዝግስ ሞሪያ ተራራ መሥዋዕትን እንዲደርስ የኢሳቅን ቤዛ በጉን ግለጠው፣ ሩቅ ብእሲውን በሞት እንዳይውጠው፣ ሩቅ ብእሲውን ሞት እንዳይውጠው። ብፁዓን አባቶች መርጦ የሾማችሁ፣ ጸልዩልን ለእኛ በአንድነት ሆናችሁ። ይደልዎ ብለን ስቅልቦ እንዳንል መንፈስ ቅዱስ ይርዳን ማስተዋልን ያድል። አሜን።